በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምእስራ ወሰኑ ለመስከረም በዛቲ ዕለት ኮኑ ሰማዕት ቅዱሳን ኮቶሎስ ወእህቱ አክሱ ደቂቁ ለሳቦር ንጉሠ ፋርስ። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም መስከረም 22 በዚሽ ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስ እና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ይህም ንጉሥ ሳቦር እሳትን የሚያመልክ ነው ብዙዎችን ምዕመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስ ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት ሀገር ላይ ገዥ ነበረ። እርሱ ክርስቲያን እንደሆነ በንጉሱ ዘንድ ወነጀሩት። ንጉሱም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንኑ ወደ እርሱ ላከ። ሁለተኛም ክርስቲያን ያገኘ እንደሆነ ጽኑ ሥቃይን እንዲያሰቃይ አዘዘ። የንጉሥ ልጅ ኮቶሮስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለበት ወደዚያች ሀገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሥ እንደወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜ የእሳት ምድጃ ሰርተው ጣጦስን እንዲያሰቃዩት፣ እንዲያቃጥሉት አዘዘ። ቅዱስ ጣጦስም ግን በመስቀል ምልክት በእሳቱ ላይ አማተበ። እሳቱም የኋሊት ተመልሶ ጠፋ። ቆቶሎስም ይህን ተአምር ባየ ጊዜ እጅግ አድንቆ ጣጦስን ወንድም ይሆይ ይህን ስራይ እንዴት ተማርክና፧ ወክ አለው። ጣጦስም ይህስ ከስራይ አይደለም፣ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ሃይማኖት ይህ ድንቅ ተአምር ይደረጋል እንጂ ብሎ መለሰለት። ቆቶሎስም እኔ በክርስቲያን የማመን ከሆንኩ እንደዚህ ልሰራ እችላለሁን? አለው። ጣጦስም እንዲህ ብሎ መለሰለት፤ በእርሱ ካመንክ ከዚህ የሚበልጥ ተአምራትም ታደርጋለህ። በዚያን ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። በዚያን ጊዜ ነበልባሉ እጅግ ከፍ ከፍ እስከሚል እሳቱ አነደዱ። ቅዱስ ኮቶሎስም ረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደኋላ አስራ ሁለት ክንድ ተመለሰና ጠፋ። ከዚያ በኋላ መኮንኑ ወደ ንጉሥ ሳቦር ከመኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሱም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስን ራሱን በሰይፍ ቆረጡና የሰማዕትነት አክሊልን ተቀበለ። ልጁንም ቅዱስ ቆቶሎስ ግን ጽኑ ስቃይን አሰቃየውና ደግሞም እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሱ ወደ እስር ቤቱ ወደ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ስራው እንዲመለስ ትሸነግለው ዘንድ አባቱ ልኳታልና። እርሱ ግን እህቱን ገሰጻት፣ መከራት፣ የቀናች ሃይማኖትን አስተማራት። ያን ጊዜ ከስህተቷ ተመልሳ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነች። ከዚያ በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት፣ እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ አለችው፦ አባቴ ሆይ ለኔና ለወንድሜ ለኮቶሎስ ለሆነው ለአንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይና አብድር በውስጣቸው ያለው ሁሉ ከፈጠረ ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዲያሰቃዩት አዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነት አክሊልን አክሊልን ተቀበለች። ወንድሟንም ቅዱስ ኮቶሎስን ግን በፈረሶች ጅራት ውስጥ አስረው በተራሮች ላይ አስሮጧቸው። ስጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪ እጅ ሰጠ። የቀረ ስጋውንም ወደ ሶስት ተቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህ ሁኔታ ምስክርነቱን ፈጽሞ የህይወት አክሊልን በመንግስተ ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕታትን ስጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሄደው የቅዱሳን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነዟቸው እንደ በረድም ነጭ ሆነው አግኝተዋቸዋልና የመከራ ወራት እስኪፈጸም ድረስ በመልካም ቦታ አኖሯቸው። ከዚያ በኋላ የአማረች ቤተክርስቲያን ተሰርታላቸው የቅዱሳን ስጋቸው በዚያ አኖሩ። ከስጋቸውም ድንቅ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው የማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህ ቀን የከበረ ዩልዮስ በሰማዕትነት ያረፈበት መታሰቢያ ነው። ይህም ቅዱስ አቅፋህስ ከሚባል ሀገር ነው። ክብር ይግባውና ጌታችንን ስለ ቅዱሳን ሰማዕታት ለስጋቸው እንዲያስብ ገድላቸውን እንዲጽፍ ስጋቸውን ገንዞ እያንዳንዱን ወደ ሀገራቸው እንዲልክ ያቆመ ነው። እግዚአብሔርን በመኮኑን ልብ መታወርን ስላመጣ ለሰማዕታት ይህንን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም፣ ስለ ጣዖት አምልኮም አያስገድሉትም ነበረ። ጽህፈቱም የሚያውቁ ሶስት መቶ አገልጋዮች አሉት። እነርሱም የሰማዕታትን ገድላቸውን እየተከታተሉ ይጽፋሉ። ለመሰቃየትም ሳሉ ሰማዕታትን ያገለግላቸዋል። በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማዕታት ይመርቁታል። እንዲህም ብለው ትንቢት ይናገሩለት ነበረ። አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስም ደምህ ይፈስ ዘንድ አለ ከቅዱሳን ሰማዕታት ጋር እቆጠራለ። የከሃዲው ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ዩልዮስን ከቅዱሳን ሰማዕታት ከቁጥራቸው አንድ ላይ አድርገው ወዶ ቅዱሳን ሰማዕታት ትንቢት እንደተናገረለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ ሀገር ደቡብ ወደሆነች ወደ ገምኑዲ ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ከዚያ ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ታላቅ ስቃይን ብዙ ጊዜ አስተቃየው። እግዚአብሔርም ያለ ጥፋት በጤና ያነሳው ነበረ። ከዚህ በኋላ ምድር አፏን ከፍታ ጣዖታቱን ትወጣቸው ዘንድ ቅዱስ ዲዮስን ክብር ይግባው እና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ከፍታ ሰባ ጣዖታትን መቶ ሰላሳ የሆኑ ካህናቶቻቸውን ጓጠቻቸው። በዚያን ጊዜ ቅዱስ ዲዮስን አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱ ግን በካህናቶቻቸው ጋር ጠፍተው አገኟቸው። በዚያን ጊዜ በዚህ ያሉ ሕዝቦች ሁሉ ይህን አይተው እጅግ አድነቁ፣ ክብር ይግባውና በጌታችን በኢየሱስ ክርስቶስም አመኑ። መኮንኑንም አርማኔ ጣዖታቱ ከካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። በቅዱስ ዲዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስስም ታመኑ። የአትሪብ መኮንን ግን ቅዱስ ዲዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያነሳው ነበር። በአንዲት ዕለትም የጣዖታቶቻቸው በዓል በሆነ ጊዜ የሽልማት ሁሉ ሸለሙ በሽልማት ሁሉ ሸለሟቸው። በመብራቶችም በስዕሎችም ዘንባባዎችም አስጌጧቸው። በማግስቱ መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታትን ቤት ዘግተው ወደ ቤታቸው ገቡ። ቅዱስ ፊሊዮስም ጣዖታትን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜ ጌታችን መልአኩን ልኮ የጣዖታቱን ራሶቻቸውን ቆረጠ። ፊቶቻቸውንም በአፍ ፊቶቻቸውንም በፍም አጠቆረ። ሽልማታቸውንም፣ ዘንባባውን፣ የጣዖቱን ቤት ስርዓት ሁሉ አቃጥሎ አጠፋ። ማግስቱም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓል ሊያከብሩላቸው በከበረ ልብሶች ተሸልመው ሲመጡ ተጎሳቁለው ጠፍተው አዩአቸው። የጣዖታቶቻቸው ድካማቸው አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን እንደምን ያድኑን ዘንድ እንዴት ይችላሉ? ይህንን ተናግረው በአትሬ መኮንን ጋር በክብር ባለቤት በጌታችን በኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ሊዮስ ወደሚባል ሀገር ሄደ። ከእርሱም ጋር የገምኑዲ መኮንንና የአትሪም መኮንን አሉ። የጠዋ መኮንን ወደሆነ ወደ እስክንድሮስ ቀርቦ በፊቱ ክብር ይግባውና በጌታችን ስም ታመንና እንዲህ ገድሌን ፈጽምልኝ፣ ራሴንም እንዲቆርጡ እዘዝና እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታዬ ኢየሱስ ክርስቶስ እንድሄድ። እስክንድሮስም እኔ አላሰቃይህም፣ በአንተ ላይም ምንም ክፉ ነገር አላድርግም አለው። ቅዱስ ዩልዮስም አምስት መቶ የሚሆኑ አገልጋዮች ሰይፎቻቸው መዘው እስክንድሮስን እንዲያስፈራሩት አዘዛቸው። በዚያን ጊዜ በእስክንድሮስ ላይ ተነስተው በክብር ባለቤት ክርስቶስ ምስክሮች እንዲሆኑ ዘንድ የሁላቸውም ራሶቻቸውን እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉት። ዳግመኛም እርኩስ መንፈስ እንዲጫንበት ቅዱስ ዩልዮስ አዘዘው። ወዲያውኑ በመኮንኑ በእስክንድሮስ ላይ ተጫንበት። በዚያን ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሑፍ አዘዘው። ሁሉንም ቅዱሳን ሰማዕታት ቆረጧቸው። እኒህም ቅዱስ ዩልዮስ ልጁ ቴዎድሮስ፣ የከበረ ወንድሙ ዮኒዋስ፣ አምስት መቶ አገልጋዮች፣ የገምኑድና የአትሪብ መኮንኖች፣ ብዙዎቹ ህዝቦች የሁሉም ቁጥራቸው አንድ ሺ አምስት መቶ ነው። በዚያን ጊዜ ከቅዱስ ሊዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። የቅዱስ ሊዮስን፣ የልጁን፣ የወንድሙን ሥጋ አንስተው ወደ እስክንድርያ ሀገር አደረሱ። እርሱም በጠዋ በውስጧ ነዋሪ ሆኖ እርሱ በውስጧ ነዋሪ ሆኖ ነበርና ትውልዱ ግን አቅፋሀስ ከሚባል ሀገር ነው። በአማረ ቦታ ውስጥም አኖሯቸው። በዚያ በኋላም ያማረች ቤተክርስቲያን ሰሩላቸው። ከእርሳቸውም ታላላቅ የሆኑ ድንቅ ታምራት ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በሁሉ ሰማዕታት ጸሎት ይማረን። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህ ቀን የሰማይት ባላን መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ድርሳን ዘቅዱስ ዑራኤል ሊቀ መላእክት ዘይትነበብ አመ ዕስራ ወሰኑ ለወርሃ መስከረም ጸሎቱ ወበረከቱ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም በእውነት እናምናለን። ጸሎትና በረከቱ ለዘላለሙ ከሁላችን ጋር ይሁንና በመስከረም ሃያ ሁለት ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ቅድመ ዓለም የነበረ ለዘላለሙ ሕያው ሆኖ የሚኖር በእግዚአብሔር ስም እንናገራለን። ዳግመኛም እንዲህ ቅዱስ ዑራኤል ለአንጎት ሀገር ምዕራቧ የምትሆን ወደ ላስታ ምድር ሄደ። ይህችውም እንደ ንጉሱ ቴዎዶሲዎስ ልጅ እንደ ገብረ ክርስቶስ የዚህን ዓለም መንግስት የናቀ የንጉስ ላሊበላ መንግስቱ መናገሻ ከተማ ነች ወይም መዲናው ነች። ዙሪያዋን ዳርቻዋን ሁሉ በክንፉ እየዞረ በሰሜን ወንዝ እስከ ተከዜ ከለምለሙ ቦታ ድረስ በመስቀል አምሳል ባርኮ በጌታችን በኢየሱስ ክርስቶስ ደም ረጫት። ከብዙ ዓመታትን በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ላሊበላ ተገለጸለትና ወዳጄ ላሊበላ ሰላም ላንተ ይሁን። ይህን ምድር ላንተ አስራት የሆንል ዘንድ ሰጥቻ ያለውና ተቀበል አለው። ክፉም ድሃም ምስኪንም ባለጸጋም ቢሆን ተነሳሂ ጻድቅ ኃጥ ቢሆን በእኔና በአንተ ስም አምኖ የሞተና በውስጧ የተቀበረ እስከ ሰባት ትውልድ ልምርልህ ስነግርህ፣ በተጨማሪም ትእዛዜን ተላልፎ ከነበሩ 200 ነፍሳት ጋር 88000 ነፍሳት እምርልሃለሁ። ተስካርህን ወይም መታሰቢያን ያደረገና ስምህን የጠራ እግርህን የረገጠው መሬቱን የቀመሰ በጸሎቱ የቋቋንቁበት ቦታ የመነጨውን ውሃ የጠጣ እምርልሃለሁ። የለመንከውን ሁሉ እሰጥሃለሁ። ላሊበላም አቤቱ ጌታዬ ይህንን ያህል የምህረት ቃል ኪዳን ለማንሰጠ ይቅርታና ምሕረት ልማደ ስለሆነ ይህንን ሁሉ ሰጠኸኝ፣ እንጂ ነገር ግን ጌታ ሆይ ፈቃደ ይሆንልኝና እንግዲህ ስ ጌታ ሆይ የነገርከኝ ሁሉ እንድትፈጽምልኝ ቃል ኪዳን ግባልኝ አለ። ጌታን በአባቴ ስብእና በደቀ መዛሙርቴ ላይ በወረደው የባህር ህይወት በሚሆን በቅዱስ መንፈስ በጳራቅሊጦስም በእናቴ ስም ቃል ኪዳን እገባልሃለሁ አለው። ላሊበላም እንዲህ አለው፣ አቤቱ ጌታ ሆይ ቸርነትህ እንደ ሰማይ ኮከብ እንደ ባህር አሸዋ እንዴት የበዛ ነው ይህንን ሁሉ ቃል ኪዳንስ የሰጠኸኝ በማንኛው ስራዬ ነው? አንተ ቸር ሰው ወዳጅ በመሆንህ እንዲሁም ወሰን ድንበር የሌለው ከሙላቱ የማይጎድል የምሕረት ባህር በመሆንህ ነው እንጂ አለው። ዳግመኛም ጌታችን ላሊበላን ለሐዋርያቶቼ በሰጠሁት ቃል ኪዳን መጠን ላንተም ይደረግልህ አለውና ከሱ ተሰወረ። ላሊበላም የአምላኩን ቸርነትና እውነተኛ የሆነ ቃል ኪዳኑን በሰማ ጊዜ በጣም ደስ አለው፣ እግዚአብሔርንም አመሰገነ። ከዚህ በኋላ ስሙ ቅዱስ ዑራኤል የተባለውን መልአክ በክንፉ የጌታችንን ደም ይዞ ወደ መንዝ ምድር ሄደ። ሙሴ የእግዚአብሔር ልጅ በደብረ ሲና በአምሳለ እሳት ሆኖ የእሳቱ አምድ ከለምለሙ ቅጠል ጋር ተዋህዶ እንዳየው በክንፉ እንደ እሳት አምድ በአየር ላይ በመቆም ፈጽሞ ከመረጠ በኋላ የቅዱሳን የጸሎታቸውን ቦታ ከምትሆን ከከሊና ምድር ደብረ ቆጵሮስ ላይ አረፈ። በዚያም አዋቂዎችንና ሰነፎችን የሚያስቱ እነርሱም በጾምና በጸሎት ሊከለክሏቸው የማይችሏቸው ብዙ አጋንንትን አገኘ። ጾምና ጸሎት በሰይጣን ዘንድ እንደ ጦር ወቅቶ ዓይንን እንደሚያፈስና ራስንም በዱላ መጥቶ የሚፈነክት ነውና፣ ያን ጊዜ መላእክት አለቃ ቅዱስ ዑራኤል በዚያች በቆጵሮስ ገዳም ውስጥ የጌታችን የኢየሱስ ክርስቶስ ደም ረጨ። ስለዚህም አጋንንት ሁሉ በዚህ በደሙ መረጨት ተደመሰሱ። በዚያች ገዳም ውስጥ ጠንቋዮች አጋንንት እንዳይኖሩ እግዚአብሔር በቅዱስ ዑራኤል እጅ እንዲደመሰሱ አድርጓልና አጋንንትን ሁሉ በመቅሰፍቱ ካወጣቸው በኋላ ዳግመኛ ወደ ቆጵሮስ ገዳም እስከ ዓለም ፍጻሜ እንዳይገቡ በስሙ አማላቸው። ከዚያ በኋላ እንደነሱ ያልሆኑ እንደ ክቡራን አባቶቻቸው ያሉ ለሰው ዓይን በሌላውም ዘመን እስኪለወጡ ድረስ በዚያች ገዳም ቆጵሮስ ላይ የመንፈስ ቅዱስ የጸጋው በረከት መላ። በዚያን ጊዜ ጀምሮ በዚያች በቆጵሮስ ገዳም ውስጥ መናፍስት ርኩሳን አጋንንት ሁሉ በፍጹም አልተገኙም። በዘንዶ የሚያመልክ አንድ ሰው ነበር። እሱም የበረሃውን እንስሳ ሁሉ የሚገዛ ነው። እሱም አንዳንድ ጊዜ እንደ ወፍ በሌላ ጊዜ ደግሞ እንደ አንበሳ ይመስላል። እንዲሁም እንደ አንበሳ ይጮሃል፣ ይንጎራደዳል፣ እንደ ትንሽ ጥጃም ይወርቃል። ከዕለታት በአንድ ቀን በልቶ ጠጥቶ ሰከረና ዓይኑ ተለውጦ ደም መሰለ፣ ወይም ደም አለቀሰ። የእግዚአብሔር መልአክ የዚህን ሰው ትዕቢቱን ወይም እብሪቱን አይቶ የስም አጠራሩ የተንኮል ሥራውን ፈጽሞ ከምድር እንዲደመሰስ ወደ እግዚአብሔር እየጸለየ የለመነ። እግዚአብሔርም የለመናውን ጸሎት ሰማና መላኩን ያንን ወንጀለኛ ሰው በመብረቅና በነጎድጓድ ድምጽ እንዲያጠፋው ፈቀደለት። ያን ጊዜ እግዚአብሔር መልአክ በቆጵሮስ አንጻር ላይ ወረደና ምድሪቱን አናወጣት፣ ቤተሰቦቿን ሁሉ እስኪደነግጡ ድረስ የመሰረቷ ድንጋዮች ፈራረሱ። ያንም ወንጀለኛ ሰው በእሳት ሰይፍ ገድለውና በቅፋም ሟሟት ወዲያውኑ ሞተ። ከዚህ በኋላ መልአኩ የቆጵሮስን ምድር አመልክቶ የአብርሃም ቤት ከቀደ እስከ ቀደስ ይህችንን ምድር በቃልህ በችሮታ ቀድሳት፣ በበረከትም ባርክልኝ። በዚህም ወንጀለኛ በተንኮለኛ ሰው ስራይ ምክንያት ይህችን ቦታ አታጥፋት፣ በይቅርታ ብዛት ቀድሳት፣ ለምስጋና ማደሪያ አድርጋት እንጂ አለ። ያን ጊዜ የሰማይና የምድር የጻድቃንና የሰማታት በረከት ሁሉ ወረደና በዚያች ቦታ በውስጧም በውጫም መላ እግዚአብሔርም፣ ለአንተ ርስት ጉልት ትሆንህ ገንዘብ አድርጋት አለው። ይህም መልአኩ ቅዱስ ራኤል አቤቱ ጌታዬ ሆይ ይህን በጎ ስራ የሰራህልኝ በልመና አይደለም ነገር ግን በቸርነትና በምሕረት ነው እንጂ። ይህን መልአክ ዳግመኛ በለመነው ጊዜ በመልካም ስራው ያለ በመልካም ስራው ያለ መርከብ በመጎናጸፊያው ባህር የተሻገረ ጻድቅ መምህር የሆነ የኤዎስጣቲዮስ እንደ ቀድሞይቱ ደብር ደብር እንደ ቆጵሮስ ያችን ምድር ባረካት። ዳግመኛማ ቤቱ ጌታዬ የቀደስከው ስምህ በውስጧ እንዴት ሊኖር ይችላል አለው። እግዚአብሔርም በኋለኛው ዘመን በውስጧ ለእኔ ማደሪያ አዘጋጅቼ በቅዱሳኖቼ ምስጋናዬን አፈሳለሁ ደስታዬንም ለዘላለም በሷ ላይ አድርጋለሁ አለው። የሰላምና የጽድቅ ወዳጆች ደጋጎች በችግረኛ በችግርና በብርድ እስኪወለዱባት ድረስ በሕይወት የሚመነጭ ለሕይወት የሚመነጭ እግዚአብሔር ቃል በሷ ላይ ይገለጻል። አንተ ግን ይህ እስኪሆን ድረስ በረድኤትህ በጸሎትህ ጠብቃት አለው። ከዚያ በኋላ ይህ መልአክ ተነስቶ ወጣና ለበረሃ አቅራቢያ የምትሆን ምድርም ምድሪያ ወደምትባል ወደ አዜብ ምድር ወረደ። ውስጧንም ውጯንም ሁሉ በጌታችን ደም ረጫ። በዚያም አንድነቱና ሶስትነቱን የሚያመሰግኑ ከሮምና ከግብፅ የመጡ ብዙዎች ቅዱሳኖች ተገኙ። የእግዚአብሔር መላእክት የክርስቶስ የስጋውና የደሙ አንድነት ካለበት በየዕለቱ እየጠሯቸው በሰማይ ይወርዳሉ፣ ይወጣሉ። ከዚያ በኋላ ከመለኮቱ ግርማ የተነሳ እየፈራና እየተንቀጠቀጠ ክንፉን ታጠበ። እነዚያም ቅዱሳኖች የደሙን ጠብታ ባዩ ጊዜ እርስ በርሳቸው እግዚአብሔር በኢትዮጵያ ይህንን ምልክት ስላሳየን በእውነት ዛሬም ዘወትርም እስከ ዘላለም ከመንፈስ ቅዱስ ጋር በሦስትነቱ እና በመንግስቱ ክብር ምስጋና ይግባዋል። ከዚያ በኋላ ከቆጵሮስ ገዳም ተነሳና በዳዊት ወንዝ ተሻግሮ በወግዳ ምድር አደሻዋ ከምትባል ደብር ደረሰ። እሷንም በክርስቶስ ጎን በተገኘ ብርሃናዊ ደመ መለኮት ባረካ። ብዝችውም ደብር ተነስቶ ሞረት ከሚባለው ሀገር ሲደርስ ጓደኛውን የባለምስራችን የቅዱስ ገብርኤልን ድምፅ ሰማ። እሱም መልአኩ ቅዱስ ዑራኤል የጌታችን የኢየሱስ ክርስቶስን ደም በክንኩ ተሸክሞ ወግዳ ውስጥ ባለች በሞረት ሀገር ላይ ቆመ። የአሸናፊ የእግዚአብሔር እናት የእመቤታችን የቅድስት ድንግል ማርያም የምስራች ነጋሪ የሆነ የመላእክት አለቃ የቅዱስ ገብርኤልም በዚህ ደብር ላይ የጌታችን የኢየሱስ ክርስቶስን ደም እርጫ አለው። ያን ጊዜ ቅዱስ ዑራኤል ዙሪያውንና አካባቢዋን ሁሉ በጌታችን በኢየሱስ ክርስቶስ ደም ረጫት፣ ባረካት። ጌታችንም ቅድስት እናቱ ከኢየሩሳሌም ወደ ግብፅ በተሰደደች ጊዜ ስለ ችግሯና ስለ ድካሟ ከሱ ጋር ብዙ ድካም ስላገኛት አስራት አድርጎ ሰጥቷታልና። ከዚህ በኋላ በዚህ ዘመን በዚች ቦታ ንጹሐን ከሆኑ ከእስራኤል ነቢያት ይልቅ የተመረጠና የከበረ የሙሴ ጽላት በሆነች በጽዮን ካህናት ዘር የተወለዱ ሁለት ቅዱሳኖች ይኖርባታል። ስጋዋንም ንጹሕ በማድረግ ከመለኮት ጋር አንድ አድርጎ ስጋዋን ለብሶ ፍጹም መለኮታዊ ብርሃን የሆነ የአብ የቃሉ እናት እመቤታችን ድንግል ማርያምን የሚወዱ ብዙዎች መነኮሳት በእሷ ውስጥ ይወለዳሉና እሱ በሰይጣን አገዛዝ በጨለማ ውስጥ ለነበሩ ለአዳምና ለልጆቹ የሕይወት ብርሃን ነውና ከሌዋውያን ወገን የተወለዱ እነሱም በኢትዮጵያ ውስጥ ከጽንፍ እስከ ጽንፍ ቅዱስ ወንጌልን በማስተማር ያበራሉና። ያን ጊዜም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ረጫት፣ ባረካት። ከዚያ በኋላ ያቺ ደብር ደይ የተባለች በኋላ ዘመን የንጉስ ግርማ አስፈሪ ልጅ አምደጽዮን የአባ ዜና ማርቆስ ጊዜ ደብረ ብስራት ብሎ ሰየማት። በኋላም ዘራ ያዕቆብ የሞረትን ሀገር ምርጥ ብሎ ሰየማት። ንጉሱ ዘራ ያዕቆብ በስማ ቤተክርስቲያን በሰራ ጊዜ እመቤታችን መርጣታለችና አደሻዋንም ደብረ መሶበ ወርቅ ብለው ሰየሟት። ምክንያቱም የአምላካችን ስጋውና ደግሞ በመሶብ ወርቅ ውስጥ በእሳት ነበልባል አምሳል ሆኖ ተገልጿልና፣ ከዕለታት በአንድ ቀንም ባህሪው ጽሩይ በሆነ ወርቅ ተመስሎ በዚች ውስጥ ታይቷልና ከዚያ በኋላ መልአኩ ቅዱስ ዑራኤል ተነሳና በብርሃን ሰረገላ ተጭኖ በእንሳሮ በኩል የጭልጋን ባህር ተሻግሮና አልፎ ግራሪያ ምድር ኮንዶ አደረሰ። በዚያ ውስጥ ይህች ወንዝ ለኢትዮጵያ ሕዝብ ሁሉ የኃጢአት ማስተሰሪያ ትሆን ዘንድ ንጹህና መለኮታዊ በሆነ ከጌታችን ከኢየሱስ ክርስቶስ ጎን ለህይወት ከፈሰሰው ወይም ከመነጨው ደም እርጭ ሲል የሚካኤል ድምጽ ተሰማ። ዳግመኛም አንተም እንደምታውቀው ሁሉ በስደቷ ጊዜ በግብጽ አገር ስላገኛት መከራና ችግር ይህንን አገር ለስደቷ መታሰቢያ ትሆናት ትሆናት ዘንድ ጌታችን ለእናቱ ስለሰጣት የግራሪያ ምድር ተራሮቿን፣ አጸዶቿን ሜዳዎቿን ሁሉ ባርክ ቀድስ አለው ይልቁንም በኋላ ዘመን ይቺ ቦታ የቅዱሳን ልዩ ቦታቸው ትሆናለች። በእሷም ብዙዎች አብያተ ክርስቲያናት ይሰሩባታል የመንፈስ ቅዱስ የጸጋው ብርሃን እስከ ዘላለሙ አይለያትም ያን ጊዜ መላእክት አለቃ ቅዱስ ዑራኤል ከአምላካችን ጎን የፈሰሰው ደም ረጫት ቀደሳት ወዲያውም የመለኮት ብርሃን ከበባት ስለዚህ ስለዚህች ወንዝ ዜጋ መድ ወንዝ ተብላ ተሰየመች መለኮታዊ የሆነ የጌታችን ኢየሱስ ክርስቶስ ከጎኑ የፈሰሰው የደሙ ብርሃንም ከቧታልና በዚያችን ዕለት መጋቢት ሃያ ሰባት ቀን ጌታችን በተሰቀለ ጊዜ ብርሃን የለም ነበር ነገር ግን መልአኩ ቅዱስ ዑራኤል የጌታችንን ደም እየረጨ በመጣ ወይም በደረሰ ጊዜ በዚያች ሀገር ውስጥ ብርሃን ታይቷልና በዚያን ጊዜ በደመና ተጭኖ ሲሄድ ሞሎ ከሚባል ቦታ ደረሰ ከዚያም ወደ እንጦጦ ተራራ ሄደና የጌታችን የኢየሱስ ክርስቶስ ደም በላይዋ ረጨ፣ ዙሪያዋን ሁሉ ባረከ። ከዚያ በኋላ ተነስቶ ወደ የረር ወረደና ከአደባባይ አንስቶ እስከ ጨለቅለቃ ፍልውሃ ድረስ ያለውን በምስራቋና በምዕራቧ በቀኙና በግራዋ ያሉትን አገሮች ሁሉ በአምላካችን እና በጌታችን ደም ባረካት። ይህችም የረር ተራራ አምላክን የወለደች የመቤታችን የቅድስት ድንግል ማርያም አስራት ከመሆኗ በላይ ለኢትዮጵያ ሀገሮች ሁሉ ማዕከላዊ እናትና ከእሷም ሄዶ ደብረ ዝቋላ ላይ ወጣና በሕዝብ ላይ ከአዳም ልጆች የተመረጡ ንጹሃን ከሆኑ የአብርሃምና የይስሐቅ የያቆብ ልጆች ከምትሆን ከመቤታችን ከቅድስት ድንግል ማርያም ንጹህ የሆነ ስጋዋን ነስቶ በለበሰው ስጋ በጌታችን ጎን የመነጨውን ቀይ ደም በባህሮቿ ውስጥ ጨመረው። ያን ጊዜ ከአምላካችን ውሃና ደም ተቀላቅሎ ከጎኑ እንደመነጨ ባህሩም ቀይና በጠራ ውሃ መልክ ታየ። መልአኩ ዑራኤልም የደብሯን አራት ማዕዘኗን በቦታዋን ሁሉ ባረከ። በየተራራውም ላይ ያለውን ውሃ ካለበት ቦታ እንደወተት ስለረጋ ወዲያና ወዲህ ሊፈስ አልቻለም። ይኸውም ባህር አስቀድሞ በተራራዋ ላይ በአራቱ ማዕዘን በዙሪያዋም ሁሉ እየወረደ ይፈስ ነበርና የሰማያውያን የቅዱስ ዑራኤል ሰራዊት መጡና በላዩ ላይ የሚኖሩትን አጋንንት ማህበር ሁሉ በታተኗቸው። ከበታች ያሉ ወይም የሚኖሩ የአገሩ ሰዎችም የመላእክት ሰራዊት በተራራዋና በዙሪያው ሁሉ እንዳጥቢያ ኮከብ ሲበሩ አዩአቸው። ስለዚህም ደብረ ዝቋላ ኮከበ ገዳም ተብላ ተሰየመች በዚህችም ወደ ምድረ ከብድ ሂዶ እንደ ደብረ ዝቋላ ባረካት ወደ ምድረ ወረብም ሂዶ እንደ ክሊና ምድር እንደ ደብረ ቆጵሮስ እስከ ምሁር ጀምሮ እስከ ዘዋይ ወሰን ድረስ በጌታችን ደም ረጫት የዚያችም ሀገር ስም መንዝና ስልቲ ነው ከዚህም በኋላ ወደ ዘዋይ ሄደና ባህሩ መካከል ያለውን ደሴት ከፍተኛ ተራራ ላይ ወጣና ቆመ ከተጫነበትም ደመና ላይ ወረደ እና በአንደኛው ክንፉ ከዘዋይ በባህር ቀድቶ በአንደኛው ደግሞ ክንፉ ከዚያ ከጌታችን ከኢየሱስ ክርስቶስ ጎን የተቀዳው ደም ጨምሮ በከንባታ ምድር አንስቶ እስከ እናሪያና አረብ ወሰን ድረስ ሁሉንም ረጨ። ከዚያ በኋላ ተነስቶ የፀሐይ መውጫ ወደምትሆን ምድር ሄደና ከምስራቁ ተራራ ላይ ወጥቶ የሀዘሎንና የአግሙን ምድር ሁሉ ባረከ። አሰቦ ተራራም ላይ በወጣ ጊዜ ቅዱስ ሚካኤል ይችን ተራራ ሳትዘገይ የጌታችንን ደም በፍጥነት እርጫት አለው። ጌታችንም ዛሬ መሃያዊ በሚሆን በደግሞ አዳምን ከዲያብሎስ አገዛዝ ነጻ ሊያወጣ ወደ ሲኦል ይወርዳል እኛም ከእሱ ጋር አብረን እንሄዳለንና አለው። ያን ጊዜ በፍጥነት ስለቀደሳት ወይም ስለረጫት ከፀሐይ ብርሃን ይልቅ ሁለንተራዋ ብርሃን ሆነ። ስለዚህም የሰማይ መላእክት ይችን ተራራ የእመ ብርሃን ሀገር የብርሃን ተራራ ደብረ ወገግ ብሎ ሰየሟት። ያን ጊዜ ያችን ምድር ሲባርካት አስራ አንድ ሰዓት ነበርና፣ ጌታችንም የአዳምና የሔዋንን ነፍሳት ከነልጆቻቸው ከሲኦል ውስጥ ለማውጣት በአካለ ነፍስ ወረደ። ግሩም የሆነ የማይጠፋ የመለኮትነቱ ብርሃን የሲኦልን ቦታ አበራ። በዘላለሙ ጥቂት እንኳን የብርሃን ጸዳል ወይም ጭላንጭል የሌለው በሲኦል ጉድጓድ ውስጥ የነበሩትን የሰው ነፍሳት ሁሉ አወጣቸው አዳናቸውም። ያን ጊዜ ይኸውም የብርሃን አለቃ የሚሆን ቅዱስ ዑራኤል በደብረ ወገግ ተነስቶ በኢትዮጵያ በግብጽ ባለች ፈለገ ፈለገ ጊዮን አባይ ደረሰና ማህያዊና ግሩም የሚሆን የመለኮትን ደም በክንፉ ስለተሸከመ በተፈጥሮ ባህሪው እሳት ሲሆን እየተንቀጠቀጠ ፈጽሞት ፈጽሞ ተግብሩን ለማጠየቅ በውስጧ ታጠበ። የተቀደሳችሁ የኢትዮጵያ ሕዝብ ሆይ የመላእክት አለቃ ቅዱስ ዑራኤል ከእስላሞች አካባቢ በስተቀር ከኢትዮጵያ ጸደ ቤተ ክርስቲያን ወገን ወይም ቦታ ውስጥ መድኃኒት በሚሆን በጌታችን በኢየሱስ ክርስቶስ ደም ያልቀደሰው አንዳችም አይገኝምና፣ ይህንን ታሪኩን ስሙ። ነገር ግን እነዚያን አድባራት ሁሉ የፈጠረ ብርሃን የሚሆን የአብ አካላዊ ቃልና እስከ ዓለም መጨረሻ ድረስ ስሟ በእነሱ ላይ ይጠራ ዘንድ ከፍ አድርጓልና፣ በትግራይም ሀገር ዳግሚት ጽዮን የተባለች ምድር አክሱምንና ደብረ ሐሌሉያን እንዲሁ ደብረ ከዋሊ ገዳም ጋር ደብረ አባይን ዳግመኛም ከአማራ ሀገሮች የራስታ ምድርና የሮሃ የሮ ሀገር ደብር እሷም ለአንጎት ምድር እስከ ኦፍላ ምድር ድረስ ምዕራቧና ምስራቋ የምትሆን የይኩኖ አምላክ ጋር ይዘው የሶስቱ ነገስታት ላሊበላና ቄሱ ይምርሐነ ክርስቶስ የናኩቶ ለአብ አድባራት የሆኑትን ሁሉ ከፍ ከፍ አደረጋቸው። በጌታችን ደም ከተባረኩትና ከፍ ከፍ ካሉት ሌሎች አድባራት የቀዳማዊ ዳዊት ደብረ ከርቤና ገነተ ማርያም ከበጌምድር ጽርሐ አርያም እና ሁለቱ የጽድቅ ነገስታት አብርሃና አጽብሐ እንዲሁም ሃይማኖቱ የቀና አምላክን የሚወድ ዘርዐ ያዕቆብ የሰሯት የሸዋ ሀገር በመንዝ አገር ውስጥም የምትገኝ ምድረ ክሊና፣ እንዲሁም እመጓ የሚሏት የምስአለ ማርያም ደብርና የአደ ሸዋ ደብር ደብረ ብስራት፣ ከሸዋ አድባራት ሁሉ የከበረች እና የተመረጠች የቅዱሳን ገዳም የምትሆን ደብረ ሊባኖስም በምስራቅ አገር ያለ ደብረ ወገግና ደብረ ዝቋላ አምባ ማርያም እና እመምህረት እንዲሁም የደንስ ገዳምና ደብረ የሻ ናቸው። እነዚህ ሁሉ የብርሃናት አለቃ የሚሆን በቅዱስ ራእይ ልጅ ለዘላለሙ ክብር ምስጋና ገንዘቡ ለሚሆን ማህያዊ በሚሆን በጌታችን በኢየሱስ ክርስቶስ ደም ተባርከዋልና ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይገባል። ለእኛም ለዘላለሙ ይቅርታና ምሕረት ይደረግልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሀያ ሦስት በዚች ቀን ቅዱሳን ጻድቃን መነኮሳት አውናቢዮስና አብዮስና እንድርያስ በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመስከረም 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዮልዮስ ሰማዕት፣ ቅዱስ ዮልዮስ ሰማዕት፣ 1500 ሰማዕታት የቅዱስ ዮልዮስ ማህበር፣ ቅዱስ ኮቶሎስ ሰማዕት፣ ቅድስት አክሱ ሰማዕት፣ ቅዱስ ጣጦስ ሰማዕት፣ ቅዱስ ባላን ሰማዕት ወርኃዊ በዓላት ቅዱስ ዑራኤል ሊቀ መላክ ቅዱስ ሉቃስ ወንጌላዊ ቅዱስ ደቅሲዮስ በቤታችን ወዳጅ አባ እንጦንስ አበ መነኮሳት አባ ጳውሊ የዋህ ሰውን ከአባቱ ሴት ልጅንም ከእናቷ እለያይ ዘንድ መጥቻለሁና ለሰውም ቤተሰቦች ጠላቶች ይሆንበታል ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም መስቀሉን የማይዝ በኋላዬም የማይከተለኝ ለእኔ እንዲሆን አይገባውም የማቴዎስ ወንጌል ምዕራፍ 10 ከቁጥር 35 የሰማኑን ቅርብ በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከተ ረድኤት ያሳትፈን። ይቅርታውን ቸርነቱን አያርቅብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። በጸሎታቸው አስቡን አትርሱን። ያሉትን በያሉበት ያስብልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ እስራኤልን ኃጣውኢነ ነተማጸን ነብኪ ያለ እግዚአብሔር አብይ